አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? የስኳር በሽታ እድሜ ልክ አብሮ የሚቆይ በዓለም ዙሪያም በየዓመቱ ከአንድ ሚሊዮን በላይ ሰዎችን ለሞት የሚዳርግ ከባድ ህመም ስለመሆኑ ይነገራል። እንደ ዓለም አቀፉ የስኳር በሽተኞች ፌዴሬሽን ከሆነ የስኳር በሽታ ካለባቸው 80 በመቶ ያህሉ የአመጋገብ ስርዓት በፍጥነት እየተቀየረባቸው በሚገኙት በመካከለኛና አነስተኛ ገቢ ባላቸው ሀገራት ነው። በዓለማችን ላይ በተጠና ጥናትም ከ10 ነጥብ 5 በላይ የሚሆኑ ሰዎች በዚህ በሽታ ይጠቃሉ። ከሴቶች በበለጠም ደግሞ ወንዶች ሰዎች በህመሙ ተጠቂ መሆናቸው ይገለጻል። የስኳር በሽታ በማንኛውም እድሜ ላይ የሚከሰት ህመም ቢሆንም በአብዛኛው ግን እድሜያቸው ከ40 እስከ 64 ያሉ ሰዎችን እንደሚያጠቃ የዘርፉ ባለሙያዎች ይናገራሉ። እኛም በዛሬው ለጤናችን ሰዓት ትኩረታችንን የስኳር በሽታ ላይ አድርገናል። በጉዳዩ ላይም ሙያዊ ማብራሪያ እንዲሰጡን ጠቅላላ ሐኪም የሆኑትን ዶክተር እዳኛቸውን ጠይቀናል። ስኳር ህመም ማለት በደማችን ውስጥ ወይም ደግሞ በደም ቱቦ ውስጥ ያለው ደማችን ውስጥ ያለው የስኳር መጠን ከአግባብ በላይ ወይም ደግሞ ካለው ልክ በላይ ሲጨምር እና በመጨመሩ ደግሞ አስከትሎት የሚመጡትን የተለያዩ የጤና ችግሮችን ሁሉ የሚይዝ ህመም ነው። ይሄ ደግሞ የሚሆነው ያው ምግብ በምንበላበት ጊዜ በተለይ ደግሞ ካርቦሃይድሬት የሚባሉት ምግቦችን በምንበላበት ጊዜ እነሱ ይፈጩና ደማችን ውስጥ ይገባሉ። ደማችን ውስጥ እነዚህ ካርቦሃይድሬት ተፈሽተው የመጨረሻው ሌብል ጉልኮስ ነው የምንለው ወይም ደግሞ ስኳር ነው የምንለው። ይህ ጉልኮስ በደም ውስጥ በመዘዋወር የተለያዩ የአካል ክፍሎች ልብ ሊሆን ይችላል፣ ጭንቅላት ሊሆን ይችላል፣ ኩላሊት ሊሆን ይችላል፣ እጅ እግር ሊሆን ይችላል፣ የተለያዩ የአካል ክፍሎች ጋር በመሄድ ሴል ውስጥ በመግባት እንደ ኃይል ያገለግለናል። አሁን ግን ያ ሴል እንዲከፈትና ስኳሩ ወደ ወይም ደግሞ ጉልኮሱ ወደ ሴል ውስጥ እንዲገባ የሚቆጣጠረው አንድ ንጥረ ነገር አለ። ይሄ ንጥረ ነገር ደግሞ ኢንሱሊን ብለን እንጠራዋለን። ኢንሱሊን በቆሽት ወይም ደግሞ ፓንክሪያስ በምንለው ኦርጋን ይመረታል። ምግብ በምንበላበት ጊዜ ይሄ ኢንሱሊን በዛ በፓንክሪያስ ውስጥ በመመረት ያለው በደማችን ውስጥ ያለውን የስኳር መጠን ወደዛ ሴሎች እንዲገፋ ቁልፍ እንደ ቁልፍ ያገለግላል። ይከፍትላቸዋል፣ በሩን ማለት ነው። ግን ይሄ ኢንሱሊን ከሌለ መመረት ካቆመ፣ ወይም ደግሞ የሚያስፈልገውን ያህል ካልተመረተ ስኳሩ በዛው በደም ውስጥ ይቀራል። ከዛ ደግሞ ሴል ውስጥ አይገባም። ስለዚህ እኛ የሚያስፈልገን ኃይል አናገኝም። አእምሯችን በስርዓት ማሰብ አይችልም። ልባችን በስርዓት መምታት ወይም ደም ማዘዋወር አይችልም። ኩላሊቶችን መስራት አይችልም። ሁሉም የአካል ክፍላችን የራሱ የሆነ የስራ ድርሻ አለው። እነዛ ሁሉ ስራዎች በአግባቡ መስራት አንችልም። ስለዚህ ቀስ እያለ ብዙ የጤና ጠንቆች አንድ ላይ ይመጣሉ ማለት ነው። ስለዚህ በአጭሩ ስኳር ህመም ማለት ይሄ ነው። የስኳር በሽታ አይነቶች አራት መሆናቸውን የሚናገሩት ባለሙያዋ አይነት አንድ እና ሁለት ግን የተለመዱ መሆናቸውን ያነሳሉ። በተለምዶ ለማከም እንዲመቸን አይነት አንድ አይነት ሁለት በእርግዝና ጊዜ የሚመጣና ሌሎቹ ደግሞ ከዚህ ውጭ የሚመጡትን ደግሞ በአንድ ግሩፕ ውስጥ እንከታቸዋለን፣ ታይፕ ፎር ወይም ደግሞ አይነት አራት ብለን ማለት ነው። ያው አንድና ሁለት ላይ ፎከስ ለማድረግ ታይፕ ዋን የምንለው የሚመጣው ብዙ ጊዜ ከህጻናቶች ወይም ደግሞ ከሰላሳ አመት በታች ህጻናትን ባይባል ከሰላሳ አመት በታች ባሉ የእድሜ ክልል ውስጥ ሲሆን፣ ሁለተኛው ታይፕ ደግሞ ከዛ በላይ ባሉት የእድሜ ክልል ውስጥ ነው ግን አሁን የሰው ላይፍ ስታይል አኗኗ እያረስለ ስለሆነ እነዚህ አይነት ሁለት የምንላቸው በህፃናቶች ማየት ጀምረናል። ቢካዝ አበላላቸውም የሰው አበላል እየተቀየረ ነው። እነዚህ ፋስት ፉድ ስኳር ያለው ነገር መብላት ስለምናበዛ ለታይፕ ቱ ብለን የሰጠናቸው የእድሜ ክልል በአሁኑ ጊዜ ያነሰ ሴድ አይተናል። ከዛ ደግሞ ታይፕ ዋንን ስናይ ታይፕ ዋን የሚፈጠረው ስኳር የሚፈጠረው እንዳለው ቅድም እነዚህ ኢንሱሊንን የሚያመርቱት ሴሎች ቤታ ሴል ይባላሉ። ቆሽት ላይ ቢመረትም ቤታ ሴል ይባላሉ እና እነዚህ ቤታ ሴሎች በማይታወቅ ሪዝን አንዳንዴ ደግሞ ኢንፌክሽንም ተፈጥሮ ሊሆን ይችላል። የራሳችን ከበሽታ እንዲከላከሉን የምንጠብቃቸው ወይም ደግሞ ከበሽታ ይከላከላሉ ተብለው የተመረቱ ሴሎች አውቶ ኢሚዩን ሴሎች መጥተው ያንን ፓርት የፓንክሪያሳችን ያቺን ፓርት ወይም ደግሞ ቤታ ሴሏን ይገሏታል ማለት ነው። ስለዚህ ብዙ ጊዜ ወደ ሕክምና ሲመጡ ወይም ደግሞ የበሽታ ሲታወቅላቸው ወደ ዘጠና አምስት ወይም ከዛ በላይ ፐርሰንት የቤታ ሴላቸው ሞተዋል ወይም ደግሞ ስራ ላይ አይደሉም። ስለዚህ ኢንሱሊን በአካላቸው ውስጥ እየተመረተ አይደለም። ስለዚህ እኛ የምናረገው ምንድ ነውና ኢንሱሊን እንሰጣቸዋለን ማለት ነው። ከፍተኛ የድካም ስሜት የማያቋርጥ የውሃ ጥምና ከተለመደ ውጪ በተደጋጋሚ መሽናት በስፋት የሚስተዋሉ የስኳር በሽታ ምልክቶች መሆናቸውን ዶክተር ሩት ይናገራሉ። አንደኛ ስኳር፣ ውሃ መጥማት፣ ወደ ሽንት ቤት ሽንት ለመሽናት ብዙ ጊዜ መመላለስ። ከዛ ደግሞ ብዙ ምግብ እያስገባንም ቢሆን እንዳለ ምግቡ ወይም ደግሞ ጉልኮሱ ደም ውስጥ ነው የሚቀረው። ስለዚህ የእኛ ሰውነት የሚያውቀው ምግብ እያገኘን እንዳልሆነ ነው። ስለዚህ የረሃብ ስሜት ይኖራል። ከዛ በኋላ የቆየ ሴድ ክብደት መቀነስ ሊሆን ይችላል። ሌሎች ብዙ ብዙ እስከ ኮማ ውስጥ መቀየር ኮንፊውዝድ መሆኑ ብዙ ብዙ ሳይኖች አሉ። ግን እነዚህ ሶስቱን ሚስ ማድረግ የለብንም ማንም ሰው ኖትስ ማድረግ የሚችለው ነው። የሁለተኛው አይነት ሲሆን ደግሞ ያው ሲሚላር የሆነ ወይም አንድ አይነት የሆኑ ምልክቶች ልናይ እንችላለን። ከአይነት አንዶች ጋር ግን መጀመሪያ ሲመጡ ያው ባላቸው ሁኔታ በኢንሱሊንም ልናስጀምራቸው እንችላለን። ግን ለእነዚህ ደግሞ መድኃኒትም መስጠት እንችላለን። ይሄ ኢንሱሊን ማምረት ይችላል፣ ቦዲያቸው ግን አግባቡ እየሰራ ስላልሆነ ማለት ነው። ከዛ ደግሞ ላይፍ ስታይላቸው እንዲያስተካክሉ ያስቆሉ የሚበሉትን ምግብ ያለው ኢንሱሊን በአግባቡ እንዲሰራበት ጥሩ ምግብ ብቻ ወይም ደግሞ ደህና ምግብ የምንላቸው ስኳር ያልበዛባቸው የተመጣጠነን ካርቦሃይድሬት ቢሆን፣ ፕሮቲን፣ ቬጅታብልስ ሌሎች የምግብ አይነቶችን በተመጣጠነ መንገድ እንዲበሉ ኤክሰርሳይዝ በጣም እንዲያደርጉ የዓለም ጤና ድርጅት ለአይነ ስውርነት፣ ለኩላሊት ሥራ ማቆም፣ ለልብ ድካም፣ ለስትሮክና ለሌሎችም ከባድ ጉዳቶች ዋነኛ ምክንያት የስኳር በሽታ ሊሆን እንደሚችል ያስቀምጣል። በአውሮፓውያኑ 2016 ላይ ለ1.6 ሚሊዮን ሰዎች ሞት ቀጥተኛ ምክንያቱ የስኳር በሽታ እንደነበር የዓለም ጤና ድርጅት ይጠቅሳል። ይህንን በሽታ ለመከላከልና ለመቆጣጠርም መደረግ ስላለባቸው ነገሮች ዶክተር ሩት ጋር በነበረን ቆይታ ነግረውናል። አሁን ታይፕ ዋኑ መጥቶ ኢንሱሊን ትሪትመንት ላይ ካስጀመረ ነው። አሁን ማወቅ ያለበት ኖርማል ሰው ምግብ በሚበላበት ጊዜ ኢንሱሊን ይመረትለታል። ከዛ ብዙ ከበላ ብዙ ኢንሱሊን ይመረታል። ብዙ ማይበላ ወይም ደግሞ ጭራሽ ምግብ ካልበላ ኢንሱሊን መጠኑ ይቀንሳል። ይህንን ራሳችን የራሳችን አካል ነው የሚቆጣጠረው። ኢንሱሊን ግን እኛ ሐኪሞች ሰጥተውት ልጅ እየወሰደ ከሆነ ግን ይህንን መቆጣጠር ያለበት ራሱ ልጁ ነው፣ ወይም ደግሞ አዋቂ ሰው ነው። እና ምግብ በደንብ ሳይበላ መድኃኒት ወስዶ ወይም ኢንሱሊን ወስዶ ምግብ ካልበላ ያለው ጉልኮስ እንዳለ ሴል ውስጥ ገብቶ ከተጠቀምንም በኋላ አካላችን ምግብ ይፈልጋል። ለምን? ኢንሱሊን እየሰራ ነው። ኢንሱሊን በአካል ውስጥ እየሰራ ስለሆነ ማለት ነው። ስለዚህ ካላመጣጠን ነው የሚበሉትን ምግብና የሚወስዱትን መድኃኒት ካልተመጣጠነ፣ ይሄ የምናያቸው አሁን በጣም ስኳር ወርዶ የምናየው ምልክቶች አሉ አይደለ? ይሄ መንቀጥቀጥ፣ ማላብ፣ መንቀሳቀስ አለመቻል፣ ኮንፊዝድ መሆን፣ አንዳንድ ወድቆ መገኘት እነዚህ ምልክቶች ይታያሉ። ስለዚህ ሁሌ ዶክተሩ የሚነግራቸውን ማድረግ፣ የሚሰጣቸው መድኃኒት ከሚበሉት ምግብ ጋር ማመጣጠን፣ ችግር ካለን ማመጣጠን ካልቻለን ከሐኪሞች ጋር በመነጋገር የመድኃኒቱን መጠን መቀነስ ይቻላል ወይ ደግሞ ስለ ዳየት ሞር ማውራት ይቻላል። ባለን የኢኮኖሚ ደረጃ የተመጣጠነ ካርቦሃይድሬትም ያለው ፕሮቲንም ያለው ሌሎችም ቬጅተብልስ፣ ፍሩትስም ሊሆን ይችላል ሁሉንም የሚይዝ ምግብ መብላት አለበት ያሰው ከዛ ደግሞ በቀን ብዙ ጊዜ መብላት አለበት፣ መድኃኒት እየወሰደ ከሆነ ከዛ ደግሞ ህጻናት ከሆኑ እንደዚህ በጣም የሚሯሯጡ የሚጫወቱ ከሆነ ደግሞ እነሱም ሞር ሀይል ይፈልጋሉ፣ ሞር ስኳር እያቃጠሉ ነው፣ እየተጠቀሙ ነው። ስለዚህ እንደዛ ከሆነ የኢንሱሊንን መጠን ይ መቀነስ አለበት ወይ ደግሞ የሚበሉትን ምግብ በዛው ልክ መጨመር አለበት። ካልሆነ ግን ትንሽ ምግብ በልተው ኢንሱሊን ወስደው የሚንቀሳቀሱ ከሆነ የስኳር መጠናቸው በጣም ይወድና ሌላ ችግር ውስጥ ይገባሉ። ስለዚህ በተለይ ህጻናት ላይ የሚበሉት ምግብ ከሚወስዱት ኢንሱሊንና ከሚያደርጉት አክቲቪቲዎች ጋር መመጣጠን አለበት። ከዛ ደግሞ ድንገት ስኳራቸው ቢቀንስ በሚል ሀሳብ ስኳር ያለው መጠጥ ሊሆን ይችላል፣ ከረሜላ ሊሆን ይችላል፣ ምግቦች ይዘው መዞር አለባቸው። ሶ ይሄንን በማድረግ ሕክምናን በመከታተል ያለውን ችግር ከሐኪሞች ጋር በመነጋገር የኢንሱሊኑን መጠን አጀስት በማድረግ በዛ ላይ ደግሞ የምንበላው ምግብ እሱንም በደንብ ትኩረት ሰጥቶ አጀስት በማድረግ ላይፍ ስታይል ደግሞ ይሄ አክቲቭ የሆነ ሄልዚ ላይፍ ስታይል የምንለው ለመንቀሳቀስ ስፖርት በመስራት ከዛ ደግሞ ስትረስ የጭንቀት ሌብልን መቀነስ አለብን። ቢካዝ ይሄ ጭንቀት መኖር ራሱ ስኳርን በራሱ ሊጨምር የሚችል ወይም ደግሞ የስኳር የመጨመር ሚና አለው። ስለዚህ እሱንም በመቆጣጠር እንደ ማንኛውም ሰው ኖርማል የሆነ ህይወት መኖር ይቻላል። የስኳር ህመምን ጤናማ የአመጋገብ ስርዓትን በመከተልና አካላዊ እንቅስቃሴ በማድረግ ለመቆጣጠር እንደሚቻል ባለሙያ ተናግረዋል።